በኢትዮጵያ በ2018 የበጋ መስኖ ስንዴ ልማት ከ4 ነጥብ 2 ሚሊዮን ሄክታር በላይ መሬት ለማልማት እየተሰራ መሆኑን የግብርና ሚኒስቴር አስታወቀ። አማራ ክልል የተፈጥሮና ሰው ሰራሽ ችግሮች ሳይበግሩት በግብርናው ዘርፍ እያሳየ ያለው ውጤት አበርታች ነው ተብሏል። መስሪያ ቤታቸው አስፈላጊውን ድጋፍና ክትትል አጠናክሮ እንደሚቀጥልም ሚኒስትሩ አቶ አዲሱ አረጋ ገልጸዋል። ደጀን አምባቸው ተጨማሪ ዘገባ አለው። በአማራ ክልል ኦሮሞ ብሔረሰብ አስተዳደር ደዋ ጨፋ ወረዳ የበጋ መስኖ ስንዴ ልማት ተጀምሯል። በመርሃ ግብሩ የግብርና ሚኒስትሩ አዲሱ አረጋ በኢትዮጵያ የበጋ መስኖ ስንዴ ከተጀመረ ወዲህ በክረምትና በበጋ መስኖ ስንዴ ከ7 ሚሊዮን በላይ ሄክታር መሬት በዘር እየተሸፈነ መሆኑን ተናግረዋል። ከዚህም ከ350 ሚሊዮን ኩንታል በላይ ምርት በአመት እየተገኘ እንደሆነ ነው ያብራሩት። ከዚህ በፊት ስንዴ በክረምት ደጋማና ወይና ደጋማ አካባቢዎች ቦታ ላይ ብቻ በመመረት ነው የሚታወቀው። ያውም ከሁለት ሚሊዮን ሄክታር ያነሰ ነው በየአመቱ ሲታረስ የነበረው ማለት ነው። የበጋ ስንዴ ከተጀመረ በኋላ በየአመቱ የምናርሰው የስንዴ መጠን የክረምትና የበጋው ተደምሮ ወደ ሰባት ነጥብ ሁለት ሚሊዮን ሄክታር ደርሷል። በአመትም የምናገኘው ምርት ወደ ሶስት መቶ ሀምሳ ሚሊዮን ኩንታል ገደማ ይገመታል። ይሄ በሀገራችን የምግብ ዋስትናን ለማረጋገጥ ትልቅ ሚና አለው ማለት ነው። ስንዴ የምግብ ዋስትናን ለማረጋገጥ ወሳኝ ሰብል እንደሆነ ይታወቃል። ክረምት ከበጋ በስንዴ ልማት ኢኒሼቲቭ በተደረገው እንቅስቃሴ የምግብ ዋስትናችንን ለማረጋገጥ የምናደርገው ጥረት በጥሩ ሁኔታ ላይ በጥሩ ጅምር ላይ እንዳለ ትልቅ ማሳያ ነው። ከአመታት በፊት ኢትዮጵያ የስንዴ ፍላጎቷን ለማሟላት እስከ 17 ሚሊዮን ኩንታል ስንዴ በማስገባት ከ700 ሺህ እስከ 1 ቢሊዮን ዶላር ታወጣ እንደነበር የጠቀሱት ሚኒስትሩ አሁን ይህንን ወጪ ማዳን ተችሏል ነው ያሉት። እስከ 17 ሚሊዮን ኩንታል ስንዴ በየአመቱ ይገባ ነበር። ከሶስት ዓመት ወዲህ ግን አገራችን ስንዴ ማስገባት አቁማለች፣ የምታወጣውንም የውጭ ምንዛሪ ማዳን እንችላለች። ያ ብቻ ሳይሆን የበጋ ስንዴ በመስፋፋቱ በርካታ ቁጥር ያላቸው ወጣቶች የበጋ ስንዴ ልማት ጋር ተያይዞ የስራ እድል እየተፈጠረላቸው ነው። ፓምፖችን በመጠገን ፓምፖችን በማቅረብ ትራክተሮችን ኦፕሬት በማድረግ እንዲሁም ደግሞ በቀጥታ በመስኖ ልማት ስራው ላይ በመሰማራት የስራ እድል እየተፈጠረላቸው መሆኑንና በአጠቃላይ የገጠሩ ኢኮኖሚ እንቅስቃሴ እየተሻሻለ መምጣቱን የሚያሳይ ጉዳይ ነው ማለት ነው። በተያዘው ዓመትም ከ4 ሚሊዮን ሄክታር በላይ መሬት በበጋ መስኖ ስንዴ በመሸፈን ከ175 ሚሊዮን ኩንታል በላይ ምርት ለማምረት እየተሰራ መሆኑን ነው ያብራሩት። እስካሁንም ከአንድ ሚሊዮን ሄክታር በላይ መሬት በዘር ተሸፍኗል ብለዋል። በ2018 ዓ.ም በመስኖ ስንዴ 4.29 ሚሊዮን ሄክታር ይለማል። ከዚህ ውስጥ ወደ 175 ሚሊዮን ኩንታል ምርት ይጠበቃል። እስካሁን በተደረገ እንቅስቃሴ ወደ 2.2 ሚሊዮን ሄክታር መሬት የመሬት ዝግጅት ተደርጎበታል። ከተደረገው መሬት ዝግጅት ውስጥ ደግሞ እህልም እየተነሳ ከስር ከስር የሚዘጋጅ እንደመሆኑ ወጠን እስካሁን የተዘራው የበጋ ስንዴ መጠን ከ1 ሚሊዮን ሄክታር በላይ ደርሷል ማለት ነው። አማራ ክልል በተለያዩ ችግሮች ውስጥ ሆኖ በግብርና ልማት እያሳየ ያለው ውጤት አበረታች መሆኑንም ሚኒስትሩ ጠቅሰዋል። በአማራ ክልልም ያለው ተጨባጭ እንቅስቃሴ በግብርናው ዘርፍ በአጠቃላይ በእጅጉ ተስፋ የሚሰጥና የሚያኮራ ነው። የአማራ ክልል አመራር በሰው ሰራሽና በተፈጥሯዊ ችግሮች ውስጥ ሆኖ ያንን ሁሉ ፈተና ተቋቁሞ የክልሉ የእርሻ ልማት ስራዎች ሳይስተጓጎሉ ማስቀጠል መቻሉ ማስቀጠል ብቻ ሳይሆን በለውጥ ጎዳና እንዲቀጥል ማድረግ መቻሉ ትልቅ ምስጋና ሊቸረው የሚገባና በምሳሌነት ሊጠቀስ የሚችል ሁሉም ሰው ሊማርበት የሚገባው ጉዳይ ነው ማለት ነው። የግብርና ቴክኖሎጂዎችን በመጠቀም የበለጠ ውጤት ለማስመዝገብ ግብርና ሚኒስቴሩ ድጋፍና ክትትሉን አጠናክሮ እንደሚቀጥል አቶ አዲሱ ተናግረዋል።